ተገኝታለች እህቶቻችን የው ጓደኛዋ አብሮ አደጓ ጓደኛዋ ከቤሩት ጀምሮ እስከ ዱባይ አብራት የተሰደደች ያው ሲብርጅን ይኸው ፎቶውን ይዛ መታለች። አንድ ሳብስጭ ያው መሲ ይኸው ይዛ የመጣችውን እህታችንን ብርም በፎቶም ይዛ የመጣችው እሷ ነች። እግዚአብሔር ያክብርልን። እንግዲህ ሰዎች ይሄ በቃ እሱ ልንሸኛት ስለሆነ ልናስገባት ስለሆነ ነው። ወጥቶ ከመቅረጥ ፈጣሪ ጠብቃችሁ ራሳችሁን ጠብቁ። ሲያማችሁ አመመንበሉ እንዲ ወጥተን ለምንቀር ነገር በቀለ ራሳችሁን እንወቅበት። እንግዲህ ብሪጅስቶን የመጨረሻ መልክቷን አስተላልፋለች። ጓደኛዋንም ሁሉንም አብሮ ናቸው። እንግዲህ እግዚአብሔር ይስጥልን። እናመሰግናለን ሰዎች ሚዲያው ሴንሲቲቭ ነገር አንደሚይዘው እና ቡችዬ ቤትሽም አደራዬን ግን ንገሪልኝ፣ እሺ። አደራ ቃሌ ነው። በጠዋት ነው የሚሄደው። ነው ያው እስከ ስድስት ሰዓት ነው ፕሮሰስ ሊያደርግ የሚችለው። እስከ አምስት ሰዓት ሁለቱ ናቸው የሚገቡት። ሁላችሁንም ለእናንተ ክባለን ሮሚ ደግሞ ጠዋት ያው አስክሬኑን እዛ ሲቀበሉ ደግሞ እና ንቾ ያለውን ነገር ያሳዩናል። ሮሚ ደግሞ ሁላችሁንም ጠርታ ስማችሁን ጠርታ ታመሰግናችኋለች። እግዚአብሔር ላረጋችሁልን ለሁላችን ለተባበራችሁ መድኃኔዓለም ክብሩን ይስጣችሁ። ሙስሊሞች አላህ በጀነት ያዘጋጃችሁትን በጀነት ይጠርላችሁ። ሰዎች መድኃኔዓለም እግዚአብሔርን ነው የምልሽ። መሲ ራሱ ፎቶውን ይዛ መጣ አሰርታ። ለካ እነሱ ተዘጋጅተዋል። ሳራ መሲና ሙኒት ተዘጋጅተዋል፣ ፎቶ አሰርተው ምናምን። እነሱ ለካ ለእኛ እራሱ አናውቅም። ይሄንን ፎቶ ተመካክረው ማለት ነው። ሌላም ነገር ብትሆን እንዲህ ነው የምታረጉት። የወጪ የወጪ ሰው

ያው እጄ የሰጠችው ይህች ነች። እጇ እኔ የሰጠችው ያው ልባ ሟታችን ያው ይቺ የመጨረሻ ቀን ነው። እነ መሲ መሲ ሳሪ ሙኒት ተመካክሮ ጁጁ ተመካክሮ ያደረጉት ይህንን ነው። እግዚአብሔር እድሜያችሁን ይስጣችሁ። መድሃኒያለም ለእኛም ሰርፕራይዝ ነው ያደረጋችሁ ከዱባይ አሰርተው በእንትን ነው ዲያቤት ውስጥ ወይ እና አንተ ልትሳፈርበት ነው ነው። እናንተን የማመሰግነው ሳንታ ነው እንደ የሰራው። ያው ሳንታ ማለት ይሄ ነው። ያው ያው ሳንታ ብሬ ተከፈለበት ነው ሳንታ ማለት ወንድማችን ነው፣ ይሄን ሰርቶ የሰጠው ሰዎች ሳንታ ና ና ና ሳንታ

ስንት ቀንሽ፣ አንቺ እራስሽ ሙናዬ። እኔ በመሀል እስቃለሁ፣ እጫወታለሁ፣ እበላለሁ ከልጆቼ ጋር ጫወታለው። እሷ ግን በጣም ከባድ ሁኔታ ውስጥ ናት፣ በጣም